በስማ በወልዶ መንፈስ ቅዱስ አህዱ አምላክ አመስራ ወረብኡ ለሰኔ በዛት ይለት ኮነ ሰማይተ አባ ሙሴ ጸሊም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዝች ቀን አባ ሙሴ ጸሊም በሰማይትነት ሞተ። ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያትን ገፍቷል ገፍቷት ነበርና፣ እርሱ በስጋው ጠንካራ በስራውም ኃይለኛ ነበር። ይበላና ይጠጣ፣ ይቀማና ያመነዝር ነበር። ይገድልም ነበር። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅህ ሆይ ራስህን አሳውቀኝ ይል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታል እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቀኝና ታስረዳኝ ዘንድ ወደ አንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰ የማስተምርህን ከጠበክ እግዚአብሔርን ታየዋለ። ከዚህም በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራው በነበረ በመብልና በመጠጡ በዝሙቱም ይዋጋው ነበረ። እርሱም በራሱ ላይ የሚደርስበትን ሁሉ ለአባይ ስድሮስ ሲነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉም ብዛት የተነሳ አረጋውያንን መነኮሳት አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከእነርሱ ሩቅ ነበርና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው አመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ስጋው በእሳት ተለብልቦ እንደ ደረቀ እንጨት እስኪሆን ድረስ ተጋድሎውንና አገልግሎቱን አበዛ። እግዚአብሔርም ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስንም ጸጋ አደረበት። ወደ እርሱም አምስት መቶ ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህ በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጵጵስና በሊቀ ጳጳሳቱ ዘንድ በአቆሙት ጊዜ ሊቀ ጳጳሳቱም አልፈቀደም ነበር። አረጋውያኑንም፣ ይህንን ጠቋራ ለምን አመጣችሁት ከዚህ አውጡት አላቸው። እርሱም መልክህ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው፣ እንዲህም አለው ሙሴ ሆይ እነሆ በውስጡም በውጭም ሁለመናህ ነጭ ሆነ። በአንዲት ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላም ብዙ ዝናም ዘንሞ ጉድጓዶቹን ሁሉ መላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኸኝ ቅዱሳን አገልጋዮችህን ምን አጠጣቸዋለሁ ብለው ነበር። በቸርነቱም ዝናምን ልኮልን ውሃን አገኘን አላቸው። በአንዲት ዕለት አባ ሙሴ ከአረጋውያን ጋራ ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱን እነሆ አያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት ይሆን አለው። በሰይፍ የገደለ በሰይፍ ይገደል ይገደል ዘንድ አለው የሚል ጽሑፍ አለና ብሎ ወስ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋራ ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ። መሸሽ የሚፈልግ ይሸሽ አላቸው። እነርሱም አባታችን አንተስ አትሸሽምን? አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እንሆ ያችን ቀን ለብዙ ዘመናት ስጠብቃት እኖራለሁ። አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር ሰባት መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ። የእግዚአብሔርንም መልአክ አየ። በእጁም አክሊል ነበር፣ እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት። የሰማዕትነትንም አክሊል ተቀበለ። ወንድሞች ወይ ከሃዲና ነፍሰ ገዳይ ቀማኛና ዝማዊ የነበረውን ለወጣ ለውጣ ደጋባት መምህርና የሚያጽናና ለመነኮሳትም ስርዓትን የሰራ ካህን እንዳደረገችው በሁሉም አብያተ ክርስቲያን ስሙ እንዲጠራ እንዳደረገችው የንስሐ ኃይሏን ተመልከቱ። ስጋውም በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆችና ታምራት ይታያሉ። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሙሴ ጸሊም እንተነበረ እጉሰ ውሳጤ ገዳም ሰው በተዘከረ ኩሎ ከያቲሁ ዘቅድም እትቀተ ሊብየ በመጥባህ ተበርበር ዮም ዘንበለደም እይነጽህ ደም ሰላም እብል ለአሃው ሰባቱ ዘምስለ ሙሴ ጸሊም በመጥባህ ተበርበር ዘሞቱ ወለዘተሃብ አ። ፈሪሆ አሃዱ ምዕልክቱ ፀዋሪ አክሊሎሙ መልአክ ሶበ አስተራ የሎቱ የልወቱ መንገለ ጥብአት ተመይጠ ፍርሃቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሀያ አምስት በዚች ቀን ከሰባ ሁለቱ አርዲት አንዱ የፀራቢ የፍልጅ ልጅ ሐዋርያው ይሁዳ በሰማይትነት ሞተ።

ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያ ኖራት ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት በፈጣሪው በኢየሱስ ክርስቶስ ኃይል ብዙ ተአምራትን እያደረገ በዳሞት አውራጃ በሚገኘው ዝባፈተን በሚባል ተራራ ደረሰ። በዚያም የሀገሩ ሰዎች የሚያመልኩት የእንጨትና የድንጋይ ጣዖት አገኘ። በዚያም አጋንንት እያነጋገሯቸው ሰዎች ደም እያፈሰሱ ይሰውሯቸው ነበር። ብፁዕ አባታችን ተክለ ሃይማኖትም እሊህን ጣዖት ጣዖታቶች አይቶ ከወንበራቸው ገለባበጣቸው በድንጊያም ቀጥቅጦ ከቦታው አጠፋቸው። በማግስቱም የሀገር ሽማግሌዎች ሁሉ ለጣዖትም ይሰግዱ ዘንድ ተሰብስበው ቢመጡ ከምድር ላይ ወድቀውና ተሰባብረው አገኟቸው። ከዚያም ደንግጠው ጣዖቶቻቸውም ጣዖቶቻችን ምን አገኛቸው ማለት ሰባበራቸው ተባበሉ። የእግዚአብሔር ሰው ብፁ አባታችን ተክለ ሃይማኖትን በጌታ በኢየሱስ ክርስቶስ ሀይል እኔ ሰባበርኳቸው። እሊ ከእኔ እጅ የራሳቸውን ማዳን ያልቻሉ ደካሞች ሌላውን ማዳን እንደምን ይቻላቸዋል? ትንፋሽ የሌላቸው እሊ ድንጋዮች ምን ያደርጉላቸዋል አላቸው። ሰዎቹም ትኩር ብለው ተመለከቱትና ከየት መጥታል? አሉት። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ የምታስቡት ጣዖትና የጣዖቱን ቤት አፈርስ ዘንድ በጌታዬ በኢየሱስ ክርስቶስ ሳዝዤ ከሀገሬ መጥቻለሁና አላቸው። እነርሱም እንግዲህ ጌታ ክርስቶስ ከላከህ ከእጃችን ሲያድንህ እናያለን ብለው አሰሩት። ከእነርሱም አንዱ የዳሞት ገዥ የሚሆን ቀፈረ ውድም የሚባል ሰው ወስደው ለዚህ ሀገረ ገዥ ጋኔን የሚጥለው ልጅ ነበርና አባታችን ተክለ ሃይማኖት ባየው ጊዜ ጋኔኑ በሰው ሁሉ ፊት ጣለው። በዚያም የነበሩ ሰዎች ደነገጡ። ጋኔኑ አንተ ፍስሐ ጽዮን እኔ ከአንተ ምን አለኝ እያለ ጮኸ። አዲስ ስምህንም በመጥራት አይቻለሁና መከራም ታጸናቢ ዘንድ ከዚህ ምን አመጣህ? ቀድሞ የሸዋ አውራጃ ሁሉ የተላኳይ በቃምን በሄድኩበት ሁሉ እየተከተልክ ከሀገሩ አስወጥ ተሰደድከኝ፣ ዛሬ ደግሞ ከዚህ መጣ እያለ ጮኸ። በአንድ ሀገር የምታርፍ አንተ ክፉ ሰው፣ ከአንተ ወደ የት ሸሸቻ መልጣለሁ? ወዮልኝ! እኔና አንተ እስክትሞት ስንዋጋ እንኖራለን። ይልቁንም ካላረፍክ፣ በሞቶሎሚ ልብ አድሬ ወደ ገደል ይጥልህና ትሞታለህ። እኔም በዚያ ጊዜ ከአንተ አርፋለሁ አለው። አገረ ገዥም ይህንን ነገር ሰምቶ ደንግጦ ከእስሩ ፈታውና ከፊቱ ወድቆ እጅ በመንሳት እግዚአብሔር የሚሉት የሰማይና የምድር ፈጣሪ አንተ ነህን? አለው ብፁዕ አባታችን ተክለ ሃይማኖት መየስ እርሱ አይደለሁም እኔ የማመልከው የእርሱ ባሪያ ነኝ እንጂ አለው። ያ ሀገረ ገዥም አባቴ ሆይ አምላክ የሚባለው ማን ነው? ሕይወት የሚገኝበትን ንገረኝ፣ ልጄም ልጄንም አድንልኝ ባለው ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት ልጅህን ባድንልህ በእኔ አምላክ በኢየሱስ ክርስቶስ ታምናለህን? አለው መኮንኑ አዎ ፈጽም ያምናለሁ ሲል መለሰ። በዚህም ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት አንተ ርኩስ ሰይጣን በጌታ በኢየሱስ ክርስቶስ ስም ከዚህ ብላቴና ውጣ ብሎ እጁን አንስቶ በህዝቡ ፊት ላይ አማተበበት። ወዲያውኑ ጋንኑ ግመል፣ ዝንጀሮ መስሎ እኔ ወጣለሁ፣ አትንካኝ፣ በእጅህ ባለ እሳት አታቃጥለኝ በማለት እየጮኸ ከልጁ ላይ ወጥቶ ሄደ። በዚያም የነበሩ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት ያደረገውን ተአምራት ኃይል አይተው አደነቁ። አገረ ገዥውን በፍጹም ደስታ ከቤተሰቦቹ ከአገሩ ሰዎች ጋር በብዙ አባታችን አቡነ ተክለ ሃይማኖት ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያውኑ እለት ሁሉ በአብ በወልድ በመንፈስ ቅዱስም አጠመቃቸውና አገረ ገዥውን ስሙን ገብረ ዋህድ ብለው ሰየሙት ሚስቱም ወለተ ዋህድ ልጁም ተክለ ዋህድ በማለት ሰየሟቸው። የቀታው ቸርነቱ ለዘላለም በሆነ የተደርብን የጻድቁ የአባታችን የአቡነ ተክለ ሃይማኖት አማላጅነት አይለየን፣ አሜን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማዕልቱን ባርከ ቅድሰ ሰላም፣ ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያን እናስታክስልን። ቅድስት ተዋሕዶ ሃይማኖታችን መቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ህዝቦቿን በአንድነት አበርታልን።